እኮ ታዲያ ሰረኝኖሽ ምን ላድርግ ነው መተዳደር የልም ለምን ዚህእና ልብርልምት ያለች ያው ነገሮች እንትን ይላሉ ያስገድዳሉ እና ለዛ ነው ሰው ወዶ አይደለም እንደዚህ። አንቺ ምታስቀጣልሽ ሁሉ ቦታ ጌርሽ አይደለም፣ እኔ እንትን እንድትሉ አይደለም። መጀመሪያ እኮ ነግሬሻለሁ። ሂሳብ አይደለም እሱ። ሂሳብ አልነገርሽኝም። መቀመጥ ይቻላል አልኩሽ። ሰላም ሰላም፣ የቃል ቤተሰቦች እንዴት ናችሁ? እንግዲህ እግዚአብሔር ይመስገን። እንግዲህ ዛሬ ደሞ እኔና አለምዬ አምሮብኛል። ቀጠሮ አለብን፣ ተቀጣጣላን የሆነ ፕሮግራም አለን። ፕሮግራም ላይ ጋር ልንሄድ ነው። የኔዎች ውሏችንን፣ መኝታችንን፣ መጠጣታችንን፣ መጣላታችንን ስለምናሳያችሁ ነው። ዛሬ ደግሞ ዝንጥ ምንልበት ቦታ የምንሄድበት ጥሪ ያለን እሷ እንግዲህ የሰፈር ሰው ማይለቃት ደግሞ እናቴ ትጌት ተጎትተችብኝ። ፈጣሪ ቶሎ ባመጣልኝ። አይ አይ ነው የቃል ቤተሰቦች እንግዲህ እንደዚህ አይነት መኪና መኪና ምገዙልኝ አልዬም እንግዲህ በስማ ነብያት አለው የሰፈር ሰፈር ሰዎችም ይልቀቋት አይልቀቋት አላውቅም። እንግዲህ እኔ እናቶች እኔም እየሄድኩ ነው። እናት እዚህ ጋር እንደውም ቆይ ቀልብ ሰዎች እዚህ ጋር ጫማ ይፋል አድርገው። ፕሮግራም አለብኝ ዛሬ። ፋፍሽን ነው አለምዬ መብለጥ አለብኝ። እናት እዚህ ጋር መቀመጥ ቻለ እንዴ? ይቻላል

ፕሮግራም አለብኝ። እኔ ውድ ዛሬ እድ አለብኝ። እዛ ለመሄድ ጫማዬን ፏፏ ማለት አለብኝ፣ ምክንያቱም ጫማው ልቅ ልቅ ሰው ቤት ጫማዬ ፏፏ ብያቸው ነው የምገባው። እኔ እናት አመሰግናለሁ። ግን ጎበዝ ነሽ። እንዴት ወደዚህ ስራ ገባች? ያው ነገሮች እንትን ይላሉ ያስገድዳሉ፣ እና ለዛ ነው ሰው ያው ሳይወዱ አይደለም እንደዚህ ስራ ላይ የሚገባው። ባለላ ባለላሽ እንዴ አረ ገና ተማሪ ነኝ የኔ እናት አይ ባልካለሽ እኮ እንደዚህ አትስርልሻል ብዬ ነው ቢያንስ ችግር የለም የኔ ወድ የሰው ልጅ ምንም ይሁን ሳይንቅ ስራ እንጂ ዋናው መጎበዝሽ ነው የባልሽን እጅ ለ መጠበቅሽ ነው እሺ ይብልህ ተብጃ ለመጠበቅ ሰው ማመን አያስፈልግም ከዚህ በፊት ብዙ እንደዚህ ነገር ስለገጠመኝ ብዙም አይደለውም። ምን ሰው እንትን አለ ሰው አላምንም። ሰው አምኖ መቀመጥ ማለት ይሄ ሰው አለኝ ብሎ እንትን ማለት አስፈላጊ አይደለም። ከዚህ በፊት በሰው ተከድቻለሁ ምናምን ነገር እና ያ አስፈላጊ ነው ብዬ ስላላሰብኩ ነው ራሴን እንትን ለማለት ለመለወጥ እንደዚህ ስራ ላይ ገባሁት። አይ፣ ጎበዝ የኔ ወድ ሴት ልጅ ዋናው እጅግና ሆና ምንም የምትችለውን ስራ ተሰራች፣ አንበሳ ናት።

ሲንስ ተጋር ግዴ አይ ግሬን እንደት ድረስ ብለሽ ነው? አንቺ ጠጋ በይልኝ እንጂ እሺ። አይ ስላልተመቸኝ። አይገርምሽ ግን እህቴን ቀጠርኳት እስከምትመጣ ብዬ ነበረ ቆየች እና አሁን በቅርብ ሰዓት ነው እና እንትን ያልኩት የወጣሁት እቃ እራሱ ነበረኝ እና ብታይ ወስዶብኝ በጣም ነው የተናደድኩት። ማስቀመጫ የለኝም እና የሆነ ትቦ ውስጥ ነው ማስቀምጠው? ወይ ግን ግሬ ቀስቤ አትጎትችኝ። ይቅርታ፣ እኔ ያመኛል እንጂ ቀስቤ። ጫማዬ ውስጥ የገባ ነው ይሄ። ማድረቂያ ነው? ምኑ ማድረቂያ? በዚህኛው አደርጋለሁ። እሺ፣ እንትን ቆሻሻው እንዲለቅቅ ይቅርታማ ከውስጥም ታደርቄልኛለሽ። አልገባም ጋር ገብቷል አልገባም ገብቷል እ ከውስጥም ታደርቄልኛለሽ። ምን አይነት አጠራረግ ነው? ምን አይነት ስርዓት ነው? ምን ይቅርታ። ሽኛለሽ የልብሽን አድርሰሽ ውሃው ገባ። እየገማሁ ሰው ቤት ልግባ እንኳ ብል ብል ብል ብዬሽ መጥቼ እየገማሁ ለማለት ነው። አልገባም እኮ አልገባም። መግባት ነው። ውሃ እኮ ብዙ አልነበረውም

ሰላም ሰላም የቀልዬ ቤተሰቦች እንደምን አላችሁ? እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። አለን የኔ ወዶች፣ ምንድን ነው አዎ በቃ ነው። አንቺ ዝም

አየር ያለበት ቦታ ኩ ይሰራለሁ። ኧረ እባክሽ ይሄ ነው መቋቋሚ ስራሽ? አዎ ሌላ ስራ እስከማገኝ ድረስ ቁጭ ከምል ብዬ እዚህ ሌላም እኔ እየመጣን ማለት ነው። ሁል ጊዜ እዚህ እየመጣን እኛ እናበረታታሻለን። አይዞሽ፣ ጠንካራ ሰው ነሽ፣ ጎብዥ ሌላ የምትሰሪው በስተጀርባ ምንም ነገር የለሽም? መሄዳችሁ እንደነ እኔ ስራው ቆይ እንጂ ላበረታታት፣ እኔ ላናግራት። ለምን ሆነሽ ነው? በቃ አይዞሽ፣ እኔ ውድ። በቃ እናበረታታሻለን፣ እዚህ የመጣን እዚህ ሰፈርም ስመጣ መጥቼ ይጠይቅሻለሁ። አዎ። አይ እኔ እዚህ ሰፈር አይደለሁም፣ ግን መጥቼ ነው ያው የስራ እየሰራን ስለሆነ ነው። እ አይ በጣም ደስ ይለናል። ይትውካልሽ በቃ እንዲያውም አንዳንድ ጊዜም እንግዳ ልናረግሻለን። እሺ የኔ ወድ በጣም ነው የምወድሽ። እ ምንም ችግር የለም ወዴቻው አንቺ ኮዘቆጀንት የምን መኮዝኮዝ ነው? እኔ አሁን እኮ እነ መጥፎ ነው የምታይኝ ገባሽ? ማ ለምን መሰለሽ አሁን ውስጥ ያልኳት፣ ምክንያቱም እንደዚህ ኦመር አናታችን ላይ ሲያወጡ እንደዚህ ካልሆነ ካላልሻቸው አናታችን ላይ እያወጡ ጭራሽ መራመድ አንችን ሴት ስለሆንኩ በሴትነት የተሰማኝ ስሜት ነው የተናገርኩት። እኔ አንቺን ሰው ነው የሚለው እኮ ወንድ ቢሆን ነው የሚመጣት አልገባሽ? እና የራስሽ ጉዳይ ነው። እኔ የራሴን ተሰማኝ ተናገር። አንቺ ትቆዘቆጃለሽ፣ አንቺ ትተኛለሽ። ምንድነው እንደዚህ አይነት? አማርኛ አይደለም። አሁን ታክሲ ላይ ያ ያ ግዴታሽ ይሄም